አሰላሙ ዓለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ሰዎች እንዴት ናችሁ? ሰላም ናችሁ? ንዱሪላ ዛሬ ደግሞ በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ የምሰራው ሩብያን እና ደግሞ ሙልኪያ ይሄ ምግብ እንግዲህ ይሄ ሙሉክያ የሶሪያ ምግብ ነው። እና ዛሬ የምሰራው ሙሉክያ እንሰራለሁኝ፣ ሩብያን ሰራለሁ፣ አሳ ሰራለሁ። ሶስት አይነት ሩብያን እዚህ ጋ ጠብሼ አዘጋጀቻለሁኝ። ከመጀመሪ ግን ከመጀመሪያው የጀመረው የነበረው ማሳየት ያለብኝ እንግዲህ ካጠብኩት በኋላ በሶስት እንትን አልኩኝ ለወስኩት እሱ እሱ ይሄ ነው። በዚህ ለወስኩት ጨውም ሁሉም ነገር ስላለው በዚህ ከለወስኩ በኋላ መጥበሻ ላይ ትንሽዬ ዬ ዘይት ዘይት ሲም ሲም ወይም የሰሊጥ ዘይት ነው ይሄ በዚህ ጠበስኩት። ከጠበስኩት በኋላ እንግዲህ ይቀጥላል አሰራሩ እና ያለን አብረን እንግዲህ አሰራሬን እንግዲህ አሳያችኋል። ይሄ እኔም የራሴ ሙያ ይህ እንግዲህ ኦልሬዲ ጠብሸዋለሁም ቀልቷል። እንደዚህ ከቀላ በኋላ ደግሞ ቀጣዩን ፓርት አሳያችኋል አሳያችኋለሁ። ይሄ እዚህ ጋር ደግሞ ሙሉኪያ ሙሉኪያ ይባላል። ይሄ አለ ሁለት አይነት ነው። ሙሉክያ ይሄ እንትኑ ነው ዛላ ወይንም ወረቀው ይሉታል። የተፈጨም አለ። ግን ዛሬ ይሄንን በዶሮ ኦልሬዲ ዶሮዋንም እንደዚች ውር አርጌያታለሁኝ፣ ቀቅያታለሁኝ። እና መጨረሻውን አሳያችኋለሁኝ። ደግሞ አሳውን ላሳያቸው፣ አሳ አዘጋጅቼ አጣጥቤ አዘጋጅቻለሁ። ይሄ ደግሞ አሳ ያው በቅመማ ሽቻዋለሁኝ። ይሄ የሚጠበስ በዘይት የሚጠብሰው ነው። ይሄ ደግሞ ያው ስሙን ባለይቹ ባላቀው ይሄ ደግሞ መሾ የሚደረግ ነው። እና ወዶችዬ፣ አትበረታቱኝ። ላይክ ሼር፣ ሰብስክራይብ እያረጋችሁ ወይዬ እሺ ቤተሰብ፣ ከመጭሽ መጥቻለሁ። ይሄ የሩብያኑ እንትን ነው፣ ሩብያኑን የምንሰራበት ነው። ሽንኩርትና ነጭ ሽንኩርት፣ ዝንጅብል፣ አርኪ በዘይት እንደዚህ ጠርሳል። እሺ ቤተሰብ ይሄው ሽንኩርት ካረኩ በኋላ ያው ስላልተመቼ ነው ያላሳየኋቸው። እዛ ቃሪያ በከለር አለው። በቆሎ እና አተር እሸቱ ማለት ነው። እና ይሄ ደግሞ እዛ የበቆሎ እሸት ነው። ይሄ ለራሱ ይሄ የሩብያን ነው ሩብያን በዝምርቱ ይተናገታል። ያው ውሃው መጠጥ ካለ በኋላ ሩብያን እንማረቀው። እዚህ ጋ ኦልሬዲ ሩብያኑ ተዘጋጅቷል። ተዋብሻ አሉ ይሄ አትክልቱ ውሃው ምጥጥ ሲልልኝ ሩብያን ነው ማስገባው። ውድ ቤተሰቦቼ ይሄው ሩብያኑን እንደዚህ በዚህ መልኩ ጨምረዋለሁ፣ ከአትክልቱ ጋር ይሄ ሩብያን ነው። ከዛ ይሄንን ሶስ አስገባበታለሁ፣ ይሄንን ሶስ አረግበታለሁ። ከዛ መጨረሻ ላይ ደግሞ ያው ሩዙን ስቀላቅል አሳያችኋለሁ። እዚህ ጋር ደግሞ ሽንኩርት የማበስለው ለአሳ ሩዝ ነው። አሳ ቀጥም ሩዝ ነው። ይሄ ሽንኩርቱን በኋላ ቤተሰብ፣ ይሄው ሽንኩርቱን ካበሰልኩ በኋላ ይሄ በኢትዮጵያ ማሾ ነው የሚባለው ማሾ። ከዚህ ደግሞ አላቀው ማሾውን እንደዚህ ከሽንኩርቱ ጋር ኦልሬዲ እንትና ቀቅየዋለሁ። ከቀቀልኩት በኋላ እንደዚህ ከቀቀል በኋላ እንግዲህ ሩዝን ለብቻ ነው ቀቅዬ የምቀላቅለው። ቤተሰብ ይሄ ደግሞ ለሙሉኪያ የሰራሁት ሩዝ ነው። ሩዝ መስል መጀመሪያ በላሊን ከጠብስ እንትን ካቀለው በኋላ በቅቤ ማለት ነው። እዛ አድርጌ እንደበዝበው አብስዬዋለሁ። ይሄ ለሙሉክያ የዝህ ሩዝ ማለት ነው። ይሄ ኦልሬዲ አልቆለታል። ይሄ ሙሉክያ ይባላል። አልቆለታል። አብዛኛ ሶሪያዎች ጋር ነው የሚሰራው። ቤተሰብ ሩዜ እንግዲህ በዝ መልኩ ተጠናቋል። ይሄው ሩዜ የአሳ ሩዙ በዝ መልኩ አጠናቀቂያለሁ። ዋው ነው በጣም ያምራል እንግዲህ ለቻናል አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰቡን አስተያየት ደግሞ ኮሜንት ላይ ያስቀምጡልኝ። ቤተሰቦች ተመልሼ መጥቻለሁ። ይሄ ሩብያኑ በዝ መልኩ ተጠናቀቀ። ይሄ ሩብያን ነው፣ ሩዙን ቀላቀልኩኝ። ይሄንን ሶስ አድርጌበታለሁ፣ ይባላል ወይ? ታይ ወንጀል ጋር አሁን ሬዲ ሆኗል ለመበላት ማለት ነው። እና ውድ ቤተሰቦቼ ከወደዳችሁት ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰብ ላልሆናችሁ ቤተሰብ ሁኑ፣ ነው አበረታቱኝ። ከወደዳችሁ ደግሞ ኮሜንት ላይ አስቀምጡልኝ።